እኔ አሁን ስራውን ልጀምር ስል እውቀቱን ያዳበርኩት ጎረቤቴን ተጠቅጬ የከብት እርባታ በጣም ወጣቱ ቢገባበት የምመክረው ቢዝነስ ወተት ስራ ደግሞ በጣም ትልቅ የሚያደርግ ስራ በላም ግን ስራ ለመጀመር ስምንት መቶ ሺህ ብር ምናምን ስታርተር በቂ አንድ አይፎን ብገዢ ሁለት መቶ ሃያ ሺህ ብር ገብቷል ከሁለት ዓመት በኋላ ስልኩ መቶ ምናምን ሺህ ብር ነው የሚገባው እነሱ ግን ሁለት ይሆናሉ ሶስት ይሆናሉ ስለዚህ ብርሽን የት እንደምታደርጊው ማወቅ እነሱ ጋር የሰጠሽውን ፍቅር እጥፍ ነው በቃ ኤቭሪዲ አን እንክብካቤ ስታደርጊው ፕሮዳክሽናቸውም እየጨመር ይሄዳል እንደ ገንዘብ ነው ማየት ያለብሽ እነሱ በከብቶች ንጽህና ላይ ሰውነት መቆሸሹ ምንም ኖርማል ሊሆን ይችላል፣ ግን ለነሱ ኮንፈርት አይሰጣቸውም። ከብቶቻችን ሁለት ቀን ከተኙ ሶስተኛ ቀን አይነሱም እና እኛ አቬሬጅ ላይ በቀን በትንሽ ውስጥ ከመቶ 30 ሊትር ምናምን 120 ሊትር ይወጣል። አሁን በአንድ ሊትር እንደዚህ ስልሽ በቀን እንኳ መቶ ሊትር ብለሽ ብትሰሪው በወር ስንት ነው? 3000 ሊትር ይመጣል። 3000 ሊትር ደግሞ በመቶ 20 አባዥ ያው ወደ 300 ምናምን ሽ ብር ይመጣል። ከዛ ውስጥ ኮስታቸውን እንሰጣለን። ቻሌንጆቹ ምንድን ናቸው? እኔ በዚህ ቢዝነስ ላይ ኦልሞስት ወደ አንድ ነጥብ ሰባት ሚሊዮን ብር ምናምን ስጀምር ከስሬ ነበር። መክሰሬ ነው ዛሬ እንድሰራ የሚያደርገኝ። ባለሽ ነገር ግት ብለሽ ትንሹ ነገር ላይ ሰሪ ደግሞ ያመጣልሻል። ቤት ከተኛ ሰውና ከሚሮጥ ሰው ለመለወጥም ለመፍረስም፣ ለሁለቱም ቅርብ የሆነ የትኛ ነው የሚሮጠው? አይደለም የሰው ሀቅ ብቻ ትንኪ ሌላው ትርፍ ነው ለመውደቅም ለመነሳትም ቆርጦ ለመምጣት ሰላም ጤና ይስጥልን። ውድ የገበያ ሪቪው ተመልካቾቻችን እንዴት ናቸው? በዛሬው ፕሮግራማችን የከብት እርባታ ቢዝነስ ምን እንደሚመስል መጀመር ለምትፈልጉ፣ እቅዱ ላላችሁ፣ አዋጭነቱ ወደዚህ ቢዝነስ ብንገባ ምን ምን ነገሮች ያስፈልጉናል የሚለውን ዝርዝር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ አብረናችሁ ቆይታ የምናደረግ የሆነ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንዲሆኑ በአክብሮት እየጋበዝኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልን። ሰላም እንዴት ነሽልኝ አ እንታወቅ እናትናኤል ትሹ ይባላሉ። በወረዳ ሶስት ላይ የከብት እርባታ እና የከብት ማደለብ ነው። ወተት ስራ ላይ ነው የምሰራው። እዚህ ስራ ላይ እንዳልኩሽ አንድ ሶስተኛ ዓመታችን አስቆጥረ በዚህ ስራ ላይ እንደምታየው አሁን እንደምታያቸው ከብቶችን እኛ ምንድነው ፕሬግናንት ከብቶችን እዚህ አካባቢ ለፊዲንግ ኮስታችን ከተማ ላይ ስለሆነ ትንሽ ሻይ ስለሆነ ሌላ ቦታዎች ላይ እናስቆይና ልክ ሲወልዱ ወደዚህ ቦታ እናመጣቸዋለን። ምንድነው እዚህ አካባቢ ላይ ፕሮዳክሽንን አምርተን ለመሸጥ ሎኬሽን አሬፍ ነው። መኒዋይዝም ስታስቢ በገንዘብም ዙሪያ እዚህ አካባቢ መሸጡ ሞር ፕሮፌታብል ነው። ለምሳሌ አሁን ወደ ጋርመንት አካባቢ ወደ ፉሪ አለም ገና ስቴጅ አንድ ሊትር ወተት ሰባ ብር ሰማንያ ብር ነው የሚሸጡ። እንደዛ ደግሞ ሸጠሽ እነሱን አብልተሽ ትክክለኛ ፊዲንግ ሰተሽ አያዋጣም። ግን እኛ አካባቢ ላይ ከመቶ ሀያ ብር እስከ መቶ አርባ ብር ይሸጥ አሁን ነው የሆነው። ምንድን ነው እኛ መንግስታችን ደግሞ አለ በክፍለ ከተማ በቄርቆስ ክፍለ ከተማ ለሚመጡት በሰማንያ ብር ነው የሚሸጥላቸው ለነዋሪው ማለት ነው። ከለነካፌው ደግሞ በመቶ ሀያ ብር ደረሰኛለን በመቶ ሀያ ብር ይሸጥላቸዋል። ጠዋት ላይ እና ማታ ላይ ነው ከብቶቻችን የሚታለቡት። ይሄኛውን በዝርያቸውም የፈረንጅ ዝርያም ቢሆኑ አሉ ሎኮስት ፕሮዳክሽን ላይ ያላቸው ስለሆኑ አሁን እሷ ጠዋት ላይ ለብቻው አስር ይተላላል ማታ ደግሞ ዘጠኝ ስምንት ትታለባለች። እራሷን ችላ ንቃት ትባላለች። በጣም የነቃሽ ከብትነች የሚገለ አንበት ለቅያት ቀን እንደ ጻለ ስዞሮ ስሮጥ ነው ማለ እና ጊደር ናት። ገና አንድ የወለደችው አሁን ሁለተኛ እርግዝና ይዛ ሶስት ወር ሞልጣጣል። እሷን የምናልበው አሁን ከዚህ በኋላ ሌላ አራት ወር ነው። ልክ ሰባት ወር ሲሞላ አንድ ከብትን ታቆሚያለሽ። ነገ ላይ ሀይ ፕሮዳክሽን እንዲኖራቸው ሁለትም ከዛም በኋላ ይጎዳሉ በእርግዝናው ሲዝን ሁለት ወር ከምናምን ለምሳሌ ሴት ጥጃ ለመውለድ ሻርፕ ዘጠኝ ወር ይወልዳሉ ወንድ የሚሆን ከሆነ አንድ ሰባት ቀን አስር ቀን ፑሽ ያደርጋሉ። አሁን ለምሳሌ ጣይቱ ትባላለች፣ ሁሉም ስም አላቸው። ስራ ስጀምር የመጀመሪያው ከብት የገዛሁት እሷ ነዋ። የዛሬ ሁለት ዓመት ከሰባት ወር ግንቦት ወር ላይ አካባቢ ነበር ስራ የጀመርኩትና ከእሷ ጋር ሌላም ነበረች፣ ላቀች የምትባል ከብት ነበረች። በጣም እንትና ትልቅ ነው ግቷና፣ ላቀች አልኳትና ስራው በጣም ይዘዊ። እንደ የምታየዋን ዲዚጋ የምታየው ሁሉን በሽታ አልፈሽ መከራውን ችግሩን እንዴት ነው ፌለር ቢዝነስ ላይ ፌል ታደርጋለሽ? ኦልሞስት እኔ ወደ ሁለት ሚሊዮን ብር ምናምን ፌል አድርጌ ነበር። እንዴት ፌል አረክብቲ? በሁለት መንገድ፣ አንዱ የራስ ችግር ነው። አብዛኛው መውሰድ የራስ ምንድን ነው፣ ስራን እራሴ መልመር ነው እምፈልግ። ችግሩ ምንድን ነው፣ ውጤቱ ምንድነው የሚለውን እንዳለሽ ራስሽ ግን፣ በሌላው ጊዜው ማንም ሰው ይሄን ስራ ልጀምር ቢል፣ ምን ላድርግ ቢል፣ ማማከር አለበት ሰው። እኔ ብዙ ጊዜ የሰው ምክርም ጥል ሰው የራሱን ሀሳብ የራሱን ልምድ ነው የሚነግርሽ። በሜዲካል ዶክተር ነው ዶክተር ይዘሽ በሽታ ሲመጣ ዶክተር ያህክምልሻል። ከዛም ደግሞ ሌላም ይሄ የግል ደግሞ ዶክተር መጥቶ ማያድናቸው በሽቶች አሉ። እኛ ሀገር ላይ ደግሞ በጣም ትልቁ ችግር የሕክምና ዶክተር ታማብሽ። አሁን አንቺ ሰው ብትሆኝ፣ ሮጥ ብለሽ ሆስፒታል ትሄጃለሽ። ከብት ግን ታማብሽ፣ አሩጠሽ ይዘሻት የምትሄጅበት ቦታ ስለሌለ ዶክተር ነው ምጠር፣ ወይ አልችልም ይልሻል፣ ወይም መጥቶም ትክክለኛውን ሶሊሽን ላይሰጥሽ ሰጥሽ ይችላል። በዚህ መንገድ እኔ ሁለት ከብት አሁን አትቻል ምን ታደርጊያለሽ? ህክምና ከማጣት ጋር በህክምና ፕሮብሌም ስዛ ስንጀምር አሁን ስልሽ ልክ ሰው ልጅ መዘጋጀት ልክ ያለበት የመጀመሪያው ምግባቸውን የዶክተርሽን ኬዝ መድኃኒቶቻቸውን የማይገኙ መድኃኒቶች አሉ፣ ፌክ የቻይና መድኃኒቶች አሉ። ሀገር ልኝ ከሰው አይትናነሱ ምንድነው የሰው ነገር ግን ሰውና ሰው አውርተው ተግባብቶ መፍትሄ ስለሚያመጣ ነው የእነሱን ነገር ግን እኛ በቫሊዩ የምንሰጠው እኛ ነን። እና ወሳቱን ተጠቃሚ ሰው ብቻ ነው የከብቶችን ነገር ቫሊዩ የሚሰጠው እንስሳ አይደለ እንዴ ዶተር ዶክተር ሲያማክርሽ የሰው ልጅ ሲሆን ሮጦ ይመጣ ወይም ሮጦ እንስሶች ሊሆኑ ግን ያ ነገር ስላለ ምንድን ነው ብዛት ከማድረግ ጥራት ያለው ምርት ለምሳሌ አሉ፣ 12 ሊትር 13 ሊትር ያሉ ከብቶች አሉ። እኔ 10 ምናምን ከብት ነበር፣ በሱ ፕሮዳክሽን ምን አደረግን ግን ሚኒማይዝ አደረግ ናቸው። 20 ሊትር 20 ምናምን የምታለበው አንድ ከብት አስገብተሽ 13 13 ሊትር ሁለት ማውጣት ማለት ፊዲንግ ኮስትሽን ሚኒማይዝ ያደረግልሻል፣ ሌበር ኮስትሽን ሚኒማይዝ ያደረግልሻል። አሁን እኛ እዚህ መንግስት ነው ቦታ የሰጠን በጣም ሪዝነብል የሆነ ካስልሽ እንደ መንግስት ቤት ነው ኪራይ የምንከፍለው፣ በጣም ርካሽ። ከመንግስት የሆነ ነገር ከተዘጋጀ ቅድሚያ ያለ እህልን ቢያዘጋጅልን ቅድሚያ ያለ ግን፣ ምንድነው ስራው ላይ በዚህ ሰዓት መንግስታችንን ማስጨነቅ የራሱን ውጥረት ያለበት በቂውን አግኝተናል። ከዚህ በኋላ ወደፊት ለመሄድ ምን ማድረግ አለብን ምንድነው የሚለው ላይ ነው ፎከስ ማድረግ ያለብን። መልካም። ምናልባት ወደኋላ ልመልስህ እና ወደዚህ ቢዝነስ እንዴት ነበር የገባህ? ወጣትነት አለ፣ ቢዝነሱ ደግሞ የተለየ ነገር አለው እና እንዴት ነበረ ስትጀምርስ? በምን ያህል መነሻ ካፒታል ነበር የጀመርከው የሚለውን ብናነሳ። የሚገርም ስራ ሲጀምር ይሄ ቦታ መንግስት አደራጅቶን ነው የሰጠን። ከዛ መንግስት አደራጅቶ ሲሰጠን እንደ አጋጣሚ መሬታችን ፈርሶ ነበረ። ከዛም ቢውልዳ በሬ ማደለብ ነበረ የምንሰራው ስራ። ስሰራ የነበረው ያው በሬ ማደለብ፣ እውቀቱ ኖሮኛል። ሰው ማብላት ብቻ ስለሆነ ብለን እናበላቸው ነው ግን ሁሌ ኢንትረስት ነበረኝ እና በሬውን እያደለፍኩ እያለ በጎን ሁለት ከብት ገዛው ልክ እንዳልኩሽ እሷንና ሌላ ከብት ስገዛ ሁለት ከብት ያኔ መቶ ሰማንያ ሺህ ብር እና መቶ ሰባ ሺህ ብር ምናምን ነገር ነበር የገዛው በጣም ፌር ነበር ዋጋው አንደኛው ሀያ ምናምን ፕሮዳክሽን ነበረ ጣይቱ አንደኛው 17 ፕሮዳክሽን ነበረ ልክ ስራው ላይ እየሰራሁልሽ እያለን ምንድነው ስትገዢ ትልቁ ነገር አሁን ስትገዢ የሚትታየው ነገር አለ ምርት ብቻ አይደለም ማየት ያለብሽ ቁመኗ እንዴት ነው እግሯ እንዴት ነው አራቷ ጡት ይሰራሉ ወይ ምን ያህል ወልዳለች ከዚህ በኋላ ምን ያህል አላ ስተዲ አላት የራሷን ቻርታውን ብዙ እኛ ጋር እርባታችሁን ቻርት የላቸውም ሰዎች ቺ ከብት ምን ተወክታ ነበር ምን ትወስዳ ነበር የሚል የራሷ ሜዲካል ሪከርድ ያስፈልጋታል። ጠዋትና ማታ ተገባት ጀምሮ እስከ መጨረሻ ስንት ታልባለች። ልክ እየቀነሰች ከሆነ ለምን ከፕሬግናንሲ ውጭ የሆነ ወይ ከአመጋገብ ፊዲንግ ውጭ ፕሮብሌም የሆነ ነገር ሲሆነ ምርታቸው እየቀነሰ ይመጣል። ከዛ ሌላው አሰቃቂ በሽታ እዚህ ቤት የጡት በሽታ ነው። የጡት በሽታ ማለት ይመጣል እና ግን ኦን ታይም ልታገኘው መፍትሄ ሊኖር ይችላል ግን በቃ የሆነ ሳሌ ግን አብዛኛው መስ ብዘት መድኃኒት የለውም። እና አንድ ጦት ፌል አረገ ማለት ሶስቱት ነው ምታለሱቱ ፕሮዳክሽን ይቀንስል። እንደዚህ አይነቶችን እኛ እናውጣለን። ሌላ አርቢ ይኖራል ርካሽ ለመግዛት ይፈልጋለን፣ ወይ ደግሞ እኛ መሲና እናደርጋቸዋለን። ምርታቸው ከቆመ ወተት ማለባ ቆመን በኪሎ እንዲወጡ እናደርጋቸዋለን። ስለዚህ ስራ ሲጀምር የመጀመሪያ ካፒታል ስልሽ ከበሬው ጀምሮ ስለሆነ በላም ግን ስራ ለመጀመር ስምንት መቶ ሺህ ብር ምናምን አስ ስታርተር በቂ በሁለት ከብት ለመጀመር ማለት ነው። ከዛ እያለ እያለ እያደገ የሚመጣ የቢዝነስ አይነት ነው። ልክ አሁን አንድ አይፎን ብገዢ ሁለት መቶ ሀያ ሺህ ብር ገብቷላ ከሁለት ዓመት በኋላ ስልኩ መቶ ምናምን ሺህ ብር ነው የሚገባው። እነሱ ግን ሁለት ይሆናሉ፣ ሶስት ይሆናሉ። ስለዚህ ብርሽን የት እንደምታደርጊው ማወቅ አጠቃቀምሽ ላይ ነው። ምንድን ነው ስራውን፣ ምንም ኑሮ ፕሮሰስ ነው። አሁን አንቺም ባለሽበት ሙያ ላይ ከዚህ በፊትም የሆነ ሙያ ላይ ነበርሽ ወይም የሆነ የትምህርት ዘመን ላይ ነበር እሺ የሆነ ቦታ ትኖሪያለሽ ሁሌ የሆነ ቦታ ሲስተም ነው ወደ ሌላ ነገር መሻገሪያሽ ነው እንጂ ዴስቲኔሽን እኛ አናውቀውም ግን የለት ኑሮሽን በቃ ዘ ፓወር ኦፍ ነው የምትለዋል ነገር የለት ብሎሽን ለማሸነፍ ስትሄጂ እነሱ የምትሰጫቸው ፍቅር አለ የምትሰጫቸው እንክብካቤ አለ የምትሰጫቸው ጊዜ አለ አንድ ሳይቀንስ አባዝተው መልሶ ይሰጡሻል የእነሱ ዴዲኬሽን ኮሚትመንት እነሱ ጋር ድርድር የለውም እኛ ፈጣሪ ብቻ ነው ዛሬ እንጸልያለን ነገ ልንዘል እንችላለን የሆነ ችግር የለም ልትይ ትችላለሽ እነሱ ጋር የሰጠሽው ፍቅር እጥፍ ነው። በቃ ኤቭሪዲያን እንክብካቤ ስታረየው ፕሮዳክሽናቸውም እየጨመር ሄዳ። እኛ ሀገር ላይ ሰው ፊዲንግ ሲያበላ ኮስት ሚኒማይዝ ለማድረግ ነው ወዳቸው የሙላ እንጂ ኮስቱ ሚኒማይዝ ግን ምንድን ነው? እነሱን አብልተሻቸው ዛሬ ወተቷ ስላልጨመረች የነገ አይደለም። አስራ አምስት ቀን ያን ፊዲንግ ስታገኘው የሚሆን አንድ ለውጥ የምታየው ወይም ወርም አብልተሽ እና አንድ ለውጥ ይቻል። ስለዚህ ኮንሲስቲ ግድ ነው፣ ዲዲኬሽን ግድ ነው። እንደ ገንዘብ ነው ማየት ያለብሽ እነሱ እንደ ገንዘብ አሁን ገንዘብ ሽን አውጥተሽ አትጠይም ትክክለኛ ቦታ ነው የምታስቀምጪው ትክክለኛ ነገር ነው የምታደርጊበት እነሱንም ትክክለኛ ቦታ አሁን ከእግዚአብሔር ጋር እግዚአብሔር ካሰበው ፍላናችን ትንሽ ዲሞሌሽ አድርገን ከብቶቻችን የሚናፈሱበት የሚያርፉበት ፊዲንግ ቦታቸውን ከህዳር በኋላ አስበናል እዚህ ለመስራት ጥሩ በዋናነት ወደዚህ ቢዝነስ ለመግባት ምን ያስፈልገናል ያው በዚህ ምክንያ፣ አንዴ መጀመሪያው ገንዘብ ገንዘብ ሲኖርሽ ቢመረጥ የግል ቦታ ቢኖር፣ ካልሆነ ደግሞ በኪራይ በከብት እርባታ ደግሞ ኪራያ ቤሬጅ ዋጋ ያ ሺህ ብር 30 ሺህ ብር ልታገኝ ትቻለሽ ቦታ። ያው በሁለት ከብት ደግሞ ስትጀምሪ እንዳልኩሽ ሁለት ከብት ስትገዢ እህል ትገዣለሽ፣ ሳር አለ፣ መድኃኒቶች አሉ እና ዶክተርሽን ያስፈልግሻል። ከዛን ትልቁ ነገር ምንም ጊዜ የማይቀር ነገር የሰው ልጅ ንጽናው ነው የግድ ለነጽናሽ እንደምትይ ደግሞ የከብቶች ንጽና በከብቶች ንጽህና ላይ ሰውነት መቆሸሹ ምንም ኖርማል ሊሆን ይችላል። ግን ለነሱ ኮንፈርት አይሰጣቸውም። ግን እግራውን ቢቆሽሽ ጮቅ ምናምን ፈንገስ ከመጣ ከብቶቻችን ሁለት ቀን ከተኙ ሶስተኛ ቀን አይነሱም። በቃ መነሳ ስለሚከብዳቸው መቆም አይችሉም። በጣም ሴንሲቲቭ ናቸው። ለትንሽ ነገር እግራቸው በቃ አይችልም። ስለዚህ ያ ነገር ቁስሉ እየበሰሴ ደግሞ ያብጣል ምናምን። ስለዚህ ከብቶች ልታውጭ ትገደጃለሽ። በማይነር ሚስቴክ ትልቅ ነገር ታጫለች። በዚህ ዓለም ላይ ፎሎ አፕ ይፈልጋል። ዴዲኬሽን እንዳልኩሽ ጠዋትም ማታም ማየት አለብሽ። አንድ አላቢ ገብቶ ወይም አንድ የእርባታ ባለቤት ገብቶ ከብቶችን እንዳለ ዙሪያ ሳይ ወተቱን አለ ማየት ያለበት ከብቷ እንዴት ናት? ያለችበት ሁኔታ እንዴት ነው? ምን አዲስ ነገር አለ? አይወሩሹም አነሱ እኛን። አይተሽ ምግብ በደንብ በልታለች ወይ ምርት ቀንሳለች የሚለውን እራስሽን ዳታሽን አናላይስ ማድረግ አለብሽ። ሌላው ምንም ድፍረት ነው የሚያስፈልግሽ ስራ ለመስራት። እንግዲህ አንድ ፕሌን ውስጥ ገብተሽ ካፕቴንን ሳታቂ ነው ምበር ሪስክ ወስደሽ ተኝተሽ የምትነሹ መነሳት ሳታቂ ነው። ግን ብራ ተሽ ስራ መስራት ማለት ምንም ሪስክ የለውም። ወጣት ደግሞ ኮ ሉ ቻንስ ላይ ምንም ችግር የለውም። በሰባ ዓመትም ስራ ይጀምራል አሉ ደግሞ ብዙ አርቤዎች የምታውቂው ትላልቆች ናቸው። እኛ ገና ያሁን ፌልን ብናደርግ እንዳዲስ እንነሳ። ምንድነው ፌል ያደረግሽበት ሪዝን? ከእውቀት ማነስ ወይም ከስራ ስንፍና ይሆን እንጂ ሌላው ቢዝነስ ላይ የተለመደ ነገር ነው። ጥሩ። አሁን እንደምመለከተው ከሆነ አምስት ናቸው ያሉት ማለት ነው። ምን ያህል ሊትሮች? አሁን ቃት 18 19 ሊትር ትታለባለች በቀ ጠዋት ላይ አስር ዘጠኝ ትሰጥሻለች፣ ማታ ላይ እንዲህ ስምንት ዘጠኝ ትላለች። እሷም እንደዚሁ ልክ አስራ ሰባት አስራ ስምንት አላት። ምንድነው እኛ ሀይ ፕሮዳክሽን መጨመር እንችላለን። የሚበሉት ምግብ አለ ጭማቂ ምናምን ይባላል፣ ግን ከብቶቻችን ጭማቂ አናበል። ለምን ያ ነገር ሲጠፋ መጀመሪያ ራሱ ስታገኝ የነበረው ፕሮዳክሽን ከዛም ይቀንሳል። ስለዚህ ግሪዲ ከመሆኑም ከብቶችንም ብዙም የተፈጨ ነገር ቢራ ድፍድፍ ስለሆነ አነሰሰሪ ስለሆነ በዚሁ እንቀጥላለን። ለምሳሌ እሷም እንደዛው እንዳልኩሽ ጣይቷን አስራ ስምንት ሊትር አላት። ሶስት ይወልዳለች ቤት ከዛ በፊት ደግሞ አንድ ወልዳለች። ከሶስቱ ሁለቱ ሴት ጥጃ ነው የወለደችው እና የእሷ ልጆች አሁን ሁለት እያደጉ ያሉ አሉ። በጣም ጥሩ ዝርያ ነው ያላቸው፣ አሪፍ ነው። ምንድነው ወተት ደግሞ ከብት ለኛ ሀገር ላይ ደግሞ ጥጃ፣ ሴት ጥጃ ከሆነች ጠዋት ማታ ሶስት ሶስት ሊትር እየሰጠች ነው የሚያድርጉት። በገንዘቧ ብዙ ነው፣ አስራ ምናምን ሺህ ብር። አሁን ለሌሎችም አርቢዎች አንድ የማያውቁት ነገር ወይም ሊያውቁ ይችላሉ፣ ፓውደር አለ፣ ሚልክ ፓውደር ይባላል ኪሎ አንዱ ኪሎ ስምንት ሊትር አስር ሊትር ወተት እንዲሆን የሚያደርግ ዱቄት በሱ እየደገፍሽ ቦታ ትያርሽ ማሳደግ ይቻላል። ኮስት ሚኒማይዜሽን ማለት ብዙ አርቢዎች ስራችን የማያድገው ጥጃ ስትወለድ ቶሎ ይወጣል። ማጠጣት ላለማጣጣት ያችን ሶስት ወር ላለመንከባከብ ሰዎች ያወጣታል። ግን ያችን ጊዜ ቢቻል አስር ጥጃሽ ማለት ከአንድ አመት ከምናምን በኋላ አስር ከብታለች ማለት ነው እና እዛ ጋ አሁን በጣም ብዙ ነች ትባላለች። ብዙ ነች፣ በጣም ሃይ ፕሮዳክሽን ያላት ያኔ ሳመጣት የዛሬ አንድ አመት ምናምን ያመጣኋት እሱ አመጣት። ሀያ ዘጠኝ ሰላሳ ትታለፍ ነበር። ምንድነው ጭማቂ፣ እዛ ስገዛበት የነበረበት ቦታ ጭማቂ ያበሏታል። ልክ ግን እኔ ጋር ስመጣውን ሀያ አራት አለ። ምንድነው ህልዚ ናት። ይሄ ቢራ ድፍድፍ ነ የለም ምግብ ተቀምጦ ምንም የማይሆን ምግብ የማይሻግስ ምንም ምግብ እያለ ጭማቂ አምጥተሽ የሆነ ስታጭው ችግሩ ሀይ ነው። ነገር ለማግኘት ስትይ ነገር ያሳጣሻል። እሷ እዛ ጋር ጀርሲ ናት ስገዛት ሶስተኛዋ ከብት ነበረች። ጊዜ ስራ ሲጀምር ሶስት ይወልዳለች። አሁን ደግሞ ድጋሚ ፕሬግናንት ናት። እሷን 16 ሊትር አላት እና የአበሻ ቅልቅል ሆና ደግሞ ሃይ ፕሮዳክሽን አላት እና እኛ አቬሬጅ ላይ በቀን በትንሽ እስከ መቶ 30 ሊትር ምናምን መቶ 20 ሊትር ይወጣል በቀን ጠዋት ላይ ሰባ ምናምን ይሰጡሻል። 65 ይሰጡሻል። አንድ ሊትር ወተት እንዳልኩሽ ነው በመቶ ሀያ ብር እንሰራዋለን እኛ ለምሳሌ ኪያ ኮፊ የሚባል አለ ማኛ ኬክ ፔስትሮ አለ ስኩፕ አይስክሬም አለ አሉ ብቻ እንደዚህ ብዙ ቦታ በግልም እንዲህ ምግብ ቤቶች የምንሰጣቸው አሉ። ራሳችንን ዲሊቨሪ የምናደርገው የስራ ሰዓታችን ሁለት ሰዓት ስራ ይል ከሁለት ሰዓት በኋላ እኛ ስራ ጨርሰን በቃ ቁጭ፣ ነው ስራ የሚጀምረው ከከሰዓት ስምንት ሰዓት ላይ ነው። ቤታችንን ማጽዳት፣ ከብቶችን ነገር ማጸዳዳት፣ የሚበሉበትን ገንዳ ኤቭሪዴ ፎሎው አፕ ይፈልጋል። እኛሁን ከብቶቻችን ይሄን ጎማ እኛ በጎማ ነው የምንሰጠው ከብቶቻችን። ለምን እዚህ ውስጥ ማድረግሽ ቁጥር አሁን ብትታየው ትንኝ ምንም ይመጣል። ዋናው ነገር ሁሌ ስራሽን እንደ ስራሽ ንጽና ንጽና ንጉስ የሚያደረግሽ በዚህ ስራ ንጽና፣ መልካም በዚህ ስራ አሁን አንተ በአምስት ባሉት እጃዎች በወሬ ተጣራ ትርፍ ያው ገቢውን ልንገርሽ፣ ትርፉን ትቸው አሁን በአንድ ሊትር እንደዚህ ስልሽ በቀን እንኳ መቶ ሊትር ብለሽ ብትሰሪው በወር ስንት ነው? ሶስት ሺህ ሊትር ይመጣል። ሶስት ሺህ ሊትር ደግሞ በመቶ ሀያ አባዥ ያው ወደ ሶስት መቶ ምናምን ሺህ ብር ይመጣል። ከዛ ውስጥ ኮስታቸውን እንሰጣለን እና በእርባታ ላይ አንድ ሰው ማንም ሰው ኮስቱን እዚህ ውስጥ አሁን አንቺም ቤት ሆነሽ ናቲቢያ በላ ምን ያህል ይፈጃል ብለሽ ትርፉን የምናውቀው እኛ በቃ ተሰብስቦ ሲቀመጥ የሆነ ሰዓት ታውጫለሽ። የሆነ ነገር ሊመጣ ይችላል። ቢዝነስ ምንድን ነው? ያን የሚመጣውን ነገርሽን ወደ እነሱ መመለስ ነው እንጂ ያለብሽ ውጤታማ ሆኖ ብር አምጥተሽ ሌላ ትርፍ አገኛለሁ ብለሽ ወደ ሌላ ቢዝነስ ላይ መውሰድ የለብሽ። ወደዚህ ነው። እኔ በዚህ ቢዝነስ ላይ ኦልሞስት ወደ አንድ ነጥብ ሰባት ሚሊዮን ብር ምናምን ስጀምር ከስሬ ነበር። መክሰሬ ነው ዛሬ እንድሰራ የሚያደርገኝ። ለምን ኪሳራው የመጣው ራሴን ገብቼ የተማርኩት ብዙ ከብቶች ነበሩ ምናምን ምርት ሲቀንሱ እየወጡ በቃላ ፍሌክሰብል ነበርኩኝ ቢዝነሱ ላይ። አሁን ግን ውጥር ነው ያስኳቸው። ገባሽ? እንዳይጦንን ላቦራቶሪ ሆነን ሁሉ ነገር ተምረናል። ከዚህ በኋላ እያደገን ነው የምንሄዱበት እንጂ ወደኋላ የምንመለስበት ነገር የለም ከእግዚአብሔር ጋር ስለዚህ በዚህ ስራ አምስት አልብነ አሁን ኔክስትን ናንቸውን ብንገናኝ ሁለት አሁን የሚወልዱ ከብቶች አል ይዣቸው መመጣ ከሌላ ሳይት እነሱ ስንጨምር ቤት ትንሽ ሁለት መቶ ሊትር ምናምን እንደርሳለን ብለን እናስባለን። ከዳር ላይ በትንሹ ግን በወር የተጣራ ትርፍ ስንተማመቶ ሺህ ብር አይጠፋም መቶ ሀምሳ ሺህ ብር ከመቶ ሀያ ሺህ ብር አይጠፋም። መልካም፣ ቻሌንጆቹ ምንድን ናቸው? ቻሌንጁ ምንድን ነው? እነሱ አይታመሙብሽ። የመጀመሪያው ነገር በሽታ ይምጣ ለምን፣ ዶክተር መጥቶ እንደ ቶሎ ላታገኝ ትችላለሽ። መፍትሄ የሌለው በሽታ ሊኖር ይችላል። ከጤና ባኳ ያለው ቻሌንጅ የሚመጣው ከራስሽ ችግር ብቻ። በስራ ሰዓትሽ አጀስትድ መሆናለብሽ። ዲሊቨሪ፣ አብዛኛው ዲሊቨሪ ሰው ይቸግራል። ምርቱን አምርቶ እንዴት አውጥቼ ልሽጥ ነው? ምንድነው ለዲሊቨሪ? ወይ ኮስትሽን ቀንሰሽ ለሰው ኮንትራት ሰጥሽ ሰጫለሽ፣ ወይ ደግሞ እኛ ራሳችን እንዳልኩሽ ራሳችን ሄድን እናውጣለን። እና እኛ አሁን ምን አይነት ፕላን አለን? አሁን አንድ ሊትር ወተት መተባብር እያልኩሽ ነው። አሁን ከመንግስታችን ጋር አንዳንድ ፕሮጀክት ጀምር ያለው እሱ ሲሳካ መስሪያ ቦታ መሸጫ ቦታ ደግሞ እየጠየቁ ነው። ዊች ሚንስ አንድ ሊትር ወተት ወደ ሰባት መቶ ብር ምናምን ወደ ማኪያቶ አርገን እንድንሸጥ ማለት ነው። ገባሽ? እኛውን የምናስገባበትን ቦታ ስታይ መማር ነው ያለብሽ። ምን እያደረጉት ነው? እንዴት እየሆነ ነው? ስራሽን ብቻ ራሱን የተያያዘ ማስፋት ነው ያለብሽ። አሁን ቺዝ ማውጣት ትችላለሽ። ወተታቸው ለቺዝ ይሆናል። ሁለት ብር ምናምን ገብቷል ኪሎ። ስለዚህ ስራው ቻሌንጁ ምንድን ነው? በቃ ዴዲኬሽን እንዳልኩሽ ኮሚትመንት፣ አንቺ የግልሽ የራስሽ ቆራጥነት ይፈልጋል። ከሀያ ዘጠኙ ቀን ሶስቱን ቀን ከተዛባ ሀያ ሰባቱንም ቀን ፌል ነው የምታደርጊው፣ ፖይንት የለው። ስለዚህ ወጥረሽ እነሱን ጠዋት ማታውን አንቺ እንደሁን ዛሬ እንደመጣሽ እኛ ቤት ሁሌ ይሆን አለበት፣ እና ለዛ ነው ምንም ቻሌንጅ የለው። ወጣቶች ደግሞ ችግር የለው መባዘስ ነው ጥሩ አዋጭነት። አሁን ሰዎች ወደዚህ ቢዝነስ መግባት የሚፈልጉ አዋጭ ነው ማለት ይችላል። ቅድም ሰውን አማክሪው ስትይ ሀሳቡን ብቻ ሳይሆን እዛ ሰው ጋር የሚያማክሪ ሰው ፈቃደኛ እስከሆነ ድረስ ያን ሰው ተደግፌ እንዴት መቆም እችላለሁ። አሁን አንድ ቢዝነስ ሁን ሁለቱን ሁን አሉሽ ልበልሽ እና ሰላሳ አምስት ሊትር አሉሽ በቀን ብልሽ በ35 ሊትር የቤት ኪራይ ተከራይቼ ከብቶችን አብልቼ ሰራተኛ ከፍዬ ውሃና መብራት ከፍዬ የምትወስድ አንፕሮፊታብል ለምትሆኝ። ግን ምንድነው ሰው መጠጋት የሚባል ነገር አለ። እኔ አሁን ስራውን ልጀምር ስል እውቀቱን ያዳበርኩት ጎረቤቴን ተጠግቼ፣ ተጠግቼ ስል እሳቸው ጋር ገብቼ አንድ ከብት ይዤ ተማርኩት። ለምን ለአንቺ ብሎ የሆነ ሰው የሚሮጠው ለእሳቸው ስቲ ነው። እና ሁሉ ነገር አየሁት አሀ እያልኩ ወደ ራሴ ገባሽ። እውቀቱን ሞር የምትያው ፕራክቲካሊ ነው። እኔ እና አንቺ አሁን ካወራነውን በላይ ቦታው ላይ ስትወኝ አዳዲስ በሽታ ሊመጣ ይችላል። አዳዲስ ነገር ሊመጣ ይችላል። አሁን ዛሬ ከብቶቻችን አሁን ከክሳት ይከተባሉ ም በአመት አንዴ ከብቶቻችን ይከተባል። የሚመጣ በሽቶች አሁን ለምሳሌ የዶሮ ቢዝነሶች ላይ አሁን በሽታ ገብቷል። አሁን ሁሉም አቁመዋል። ይሄ ማስገባት ማንቀሳቀስ አይቻልም። አሁን መንግስትም ራሱ ዶሮ ፈንድ ያደርጋል። ሀምሳ ዶሮ ምናምን እየተሰሩ ለሰዎች ይሰጡ ነበር። አሁን ቆም። ስለዚህ ይህን የከብት እርባታ አድቫንቴጅ በሬ ማደለብም አለው ባይዘወኝ አሁን ለፋሲካ፣ ለአዲስ ዓመት፣ ለገና ምናምን ሲሆን ሰዎች ሲያዙንም በሬ አስገብተሽ ታስወጫለች። ቢዝነሱን የሚደግፍልን እሱ ነው። የበሬው ትርፍ ገባሽ? እነሱ ነገር የምታውቂው ትርፍ በሆነ ወር ትርፍ አለ በሚል ሲወላ አባወት በቃ ነገ መንገዴ ነው። ነገ ፈጣሪ ለእኔ ምን ያመጣልኛል? ፕሮሰስ ላይ ያለሽ ይሄ ለመቸኮል ብዙ ለማግኘት ምናምን ምናምን አይደለም። ሚደለ ባለሽ ነገር ግት ብለሽ ትንሹ ነገር ላይ ሰሪ ፈጣሪ ደግሞ ያመጣልሻል። ቤት ከተኛ ሰውና ከሚሮጥ ሰው ለመለወጥም፣ ለመፍረስም፣ ለሁለቱም ቅርብ የሆነ የትኛው ነው የሚሮጠው አደለ? የሰው አቅ ብቻ ትንኪ ሌላው ትርፍ ነው። ሲታመሙ ግን በመማወቅ ይቻላል። አሁን ለምሳሌ ከብቶቻችን የሆድ በሽታ ምናም እንዲያውም ቢያቅባቸው የሚቁነጠነጥ ባህሪ አለ። እንደማከክ ለመፈለግ አለ፣ ያገበዘብዛቸዋል። ዲያራ ችግር ካለ ሸርተትያቸውን ታያለሽ፣ ሽታቸው ላይ ማንበብ ትችያለሽ። አፍንጫቸው ላይ አብዛኞቹ የተሻቸው ኮን አላቸው። ጤንነታቸውን ሲደርቅ ፕሮብሌማ ድርቅ ሲሉ አንድ ከብት አሁን በቀን ውስጥ አስራ አራት ሰዓት ምናምን ከብት ይተኛሉ። ቆመውም ይተኛሉ፣ ቁጭ ብለውም ይተኛሉ። እረፍት ሲያኔው ስገባው እናንተ ስላላቸውን ርፍ የሚሉ አሁን ርፍ ብለው ነው የሚሉት። ይህን ሰዓት ላይ አሁን ዛሬ ፕሮዳክሽን ይቀንሳል። አሁን በእናንተ ሚዲያ ምክንያት ይሆናል። በቃ ሚሰት ርፍ ብለው ከሰዋይን ርቀው ቁጭ ብለው የሚያርፉበት ሰዓት ፕሮሰስ የሚያደርጉት ጠዋት የሰጠሽው ምግብ ፕሮሰስ ፕሮሰስ አድርገው ለማታ ይደርስልሻል። ማታ የሰጠሽው ምግብ ደግሞ ለሌቱ ሙሉ ፕሮሰስ አድርገው የጠዋት ምርት ሀይ የሚሆንበት ምክንያት ምንድነው? ሎንግ ናይት አለ ሎንግ ሬስት አለ። ቀን ግን ድምፁም አለ ወከበውም አለ ምናምን፣ በዛ ምክንያት ንሺ ከአንድ ከብት ጠዋትና ማታ አንድ ሊትር ወደ ሊትር ዲፍረንስ ይኖራል። እስኪ ላመዱም እኮ ከባድ ነው አይደል? ምንድነው አንዳንድ ያለመዱ ከብቶች አሉ። ከብት እንደ ከለራቸው እንደ ባህሪያቸው እንደ ሰው ነው። አምጥተሽ አስረሽ ሰላማዊ ከብት አለ አንዳንድ ማ ይጮሃል። አሁን ቤቱን ያለመደ ያልተረጋጋ አዲስ ከብት ስታመጪ በቃ መጮህ አለ። ሜይ ቢ ከጥጃ ተለይተ ይሆናል የመጣችው። አሁን እኛ ብዙ ጊዜ ሰዎች ከጥጃ ጋር የታሰረች ከብት ልኖር ትችላለች። እናቷ ካይለች ልጇ የማትታለብ ከብት ልኖር ትችላለች። እና አሁን እኛ በከብት እርባታዎች ምንድን ነው ሁላችን ወደ ራሳችን ከብት እርባቶች እርስ በርስ አለ አንናብብም። ሁላችን በቃ ወደ ግል ነው የምንወጣ። አሁን ግን አንዳንድ ከጎረቤትም ከሰፈር ሰዎች ጋር አንድ ሆነን እንደ ማህበር እያቋቋመን ነው። ከእግዚአብሔር ጋር ወደፊት እንሄዳለን ብለናል አሁን ጥሩ ሰዎች ወደዚህ ቢዝነስ እንዲገቡ ምን ትመክራለች? ቆራጥነት። ለመውደቅም ለመነሳትም ቆርጦ ለመምጣት ፌል ልታደረግ ትችላለች፣ ውጤታማ አምልቶ ትችላለች። አንድ ሆነው አንድ ሰው ስራውን ከመስራት ግን ሁለት ሶስት ሆነው መስራት ሞራ አሪፍ ነው። በገንዘብም በጉልበትም በሀሳብም ሼር ትደራደርያለች እንጂ ሌላው ከምንም ስራ ያው አንድ ወጣት መኪና ገዝቶ ራይድ ከሚሰራ ከዛ በቀን ቦር ያችን ብር በጣም ያስቃል። መኪናም የሚያከራይ ሰው አለ። ቦር ነጥብ ምናምን ሚሊዮን ብር ወጥቶ ያው የማይችሉ ግን ወጣት ሆነ ገንደ ማህበረሰብ ካለ ብዙ ወጣቶች አሉ በእርባታ ላይ የትኛውም በከብት እርባታ ላይ ደገፍ ብለሽ አግዘኝ ብትይ ማንም የሚልሽ ነገር የለም። ስራው ከፈጣሪ ጋር ያገናኝሻል። ደርሽም ጠላሽ ፍጥረቶች ናቸው። ይሄ በጣም ከሰው በላይ በጣም ኢሞሽናል ናቸው። ስትረስ አይወዱም። ሪላክስ ማድረግ ይፈልጋሉ። አሁን እኛ አስረናቸው ላይ ተሻሉ። ቅድም እንዳልኩሽ ኮምፓውንድ ምናምን አት ሊስት ፎር ሰሪ ሚኒስ ምናምን በቀን ውስጥ አልተን ወክ እናደርጋቸዋለን። መናፈሱ ምኑ ጥሩ ነው። የወተት ከብትን ብዙ ጊዜ ፀሐይ ላይ ማዋል ጥሩ አይደለም፣ ፕሮዳክሽን ይቀንሳል። ጡታቸው ላይ ምች ምናምን እንዳይኖር የምታውጭበትም ኢንቫይሮንመንት ልጹ መሆን አለበት። ስለዚህ ወተቶቹን ታከፋፍላላችሁ። እኛ ወተት ጠዋትና ማታ ይወጣል። አልኩሽ እኛ ሲምፕል አጀስትዶ ነው አለው። መቼም ደግሞ ገበያው የማይቀዘቅዝ እና ሁልጊዜም ተፈላጊ ምርት ነው። ሁ በቃ አንቺ ወሳኝ ሰው ደምን። አሁን አዲስ አበባ ላይ የትኛው ልጅ ነው ቦተት እያደገ ያለው? እንደምታይው ላስቲክ ሞተት ቦተት 150 ብር እየተሸጠበት ያለበት ሀገር ላይ እኛ በቻልን አቅም ደግሞ እኛንም ሳንጎዳ ለማህበረሰቡ መድረሳል። እኛ ቄርቆስ ክፍለ ከተማ ላይ እሑድ እሑድ እኔ ማንም ሰው ወጥቶ መጠጡ ቤተ ቢጠይቅ ለምን እናስከፍላችኋለሁ? አንድ መንግስት ይሄንን ፕሮበብኛ ያመቻቸልን እኛ ህዝቡን እንዳናስብ ነው እንጂ እኛ ለራሳችን ብቻ እንድንበላ አይደለም። አሁን ጓደኞቼም አሉ እንቁላል ምናምን እንደዚህ እሑድ ቀን ለነዋሪ እንለጋለን። በቃ ምን ችግር አለው? ዮገርት እናጠዋለን። ዮገርትም አይብም ይኖራል። አሁን እኛ ፋሲካ ሲዝን እና ረመዳን አንድ ላይ የሆነ መርጅ የሚያደርግበት ሲዝና በጣም ታፍ ሰዓት ነው። አዲስ ጀማሪ የሚጎዳበት ሰዓት ያ ነው። ከስተመርም ስትጂ ያ ወተቱ አይፈለግም ምንድነው። በደህና ጊዜ ግን የቆምሽበት ስላለ አስቀምጠሽ አይብ ታደርጊው አንድ ኪሎ አይብ አምስት መቶ ብር ስድስት መቶ ብር ይሸጣል። እሺ፣ እስኪ አንድ ኪሎ አይብ ለማውጣት ሁለት ሊትር ወተት ቢፈጅ ነው። ስለዚህ እንደየጊዜው ቢዝነሱም ይቀያየራል ማለት ነው። አንቺ ፍሊክሰብል መሆን ያለብሽ፣ በቃ የሚያስከፋ ነገር የለም። ይሄ ብር ብቻ አትጪ ባይዘው ወይ ከብቶችሽ እና ሌላ ነገር ችግር የለም። ብሩ ችግር ይሂድ። ብር ለማግኘት ይክሬ ቢዝነስ አይደለም። ፍቅር ለማግኘት ፍቅር ትሰጫለሽ። ስለዚህ ገንዘብ ደግሞ ለማግኘት ስራሽን ትፈጥሪያለሽ፣ ብሩ ይመጣል። ብርን ያሳደደን ብርን የያዘ ሰው አላውቅም። ብርን ቆሞ እራሱ ነው መምጣት ያለበት። አንቺ ስራሽን ነው መስራት ያለብሽ። ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ ግን ደግሞ በመጨረሻ ይሄ ቀረ የምትለው ሀሳብ ካለ እድሉ እሺ በጣም አመሰግናለሁ ምንድን ነው እንደ ሀሳብ ደረጃ በከብት እርባታ ላይ እየሰሩም ላሉ ለሚሰሩ ለሚያስቡም ሰዎች ምንድነው ስራው በጣም ፕሮፊታብል ስራ ነው ትርፋማነቱን የምታውቂው ከ እንዴት ነው እኔ እና አንቺ ዛሬ አሁን አንቺ እኔ እና አንቺ አብረን እንስራ ብትይ ብትመጪ ሞር ትርፍ ልናገኝ ነው ገባሽ አንቺ መተሽ ብሩን ፍለጋ እስከሆነ ድረስ ብዙ ነገሩን ስቴጁን አልፈሽ ያ የሚበላው ልክ ያሰየ መብላት ሲችል ልትፔይ ሲል ነው ምግቡ ከቀረበ በኋላ እንጂ ከመሰራቱ በፊት አለምና ትልቅ ፕሮባቢሊቲ ያለው። ሌላው እንደ ማመስገን የምፈልገው አካላች ቢኖሩ የክፍለ ከተማ ዶክተሮች በይዘው ወረዳው ላይ ስራ፣ ክህሎት ቢሮ ኃላፊዎች ክፍለ ከተማ በከተማ ግብርና ያላቸው እንክብካቤ ከበላዩ ራሱ ሳይመጣ መሰለኝ፣ ከነሱ ራሱ ብዙ ነገር ይተባበሩናል። ዘር ብንፈልግ መተው በነፃ ነው ዘር የሚሰጡልን። የእነሱን ዶክተር ብንፈልግ መተው ነው በነፃ የሚንከባከቡን። መንግስታችንም ለወተት የሚሆኑ ምጥን ነገሮች ምናምን ከተስተካከለ አዘጋጅቶልናል በሪዝነብል ዋጋ። እኛው የማንዳፈረው ምንድን ነው ያስለመድናቸው ከብት ስላለ ነው። አሁን ደግሞ ምን እያሉን ነው? በተጨማሪ የመኖ ማቀባበሪያ ማሽን ከፈለጋችሁ ሰዱ እየተባለ ነው። እኔ መኖ ማቀባበሪያ ማሽን ስወስድ ከኔ አልፎ ለማህበረሰብ ይደርሳል። ብቻ በአጠቃላይ የከብት እርባታ በጣም ወጣቱ ቢገባበት የምመክረው ቢዝነስ፣ ወተት ስራ ደግሞ በጣም ትልቅ የሚያደርግ ስራ። አሁን እኛ ሀገራችን ከጦርነት ከኢኮኖሚ ከምኑ እናልፋለን፣ ቁጭ እንላለን፣ ሁሉ ነገር ሰላም ሲሆን ያኔ ገበሬ ብቻ ነው ውጤታማ ሚ ምግብ አምራሽ ነሽ። ይነዌ እኮ ባንቺ ምክንያት ኬኩም፣ ወተቱ፣ አይስክሪም ሁሉም የሚደረገው ባንቺ ምክንያት። ስለዚህ ምርትሽን ሃይ ፕሮዳክሽን አድርገሽ አንቺ ብቻ አንገትሽን ደፍተሽ አልኩሽ። መቸኮል አያስፈልግም ገንዘብ ለማግኘት አንገትሽ ደፍተሽ ብቻ መስራት። በመጨረሻ ተመልካቾች አንተ ማግኘ ቢፈልጉ በምን አድራሻ ያገኙ? የእኛ አንድ ቲክቶክ ቻናል አለን፣ ገበያንሽ ፋርም ይባላል። ሌላ ደግሞ ወሎ ሰፈር ደህንነት ቢሮ ፊት ለፊት ነው የኛ ስራ ቦታ ያለው። እንደ አጋጣሚ ደግሞ በአንቺ በኩል ሆኖ ለመጡ ደግሞ ማንኛውም አይነት ለመስራትም ለፈለገ ምርታችንን ለማግኘትልን ቅድሚያ ሰጥተን ጥሩ እንክብካቤ እናደርግላቸዋለን። እናንተም ደግሞ አትጥፉ ስለመጣችሁ ደግሞ በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም ቀን ለአንችል ሚንለሽ። ተመልካቾቻችን ስትከታተሉት የነበረው ፕሮግራማችን ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛ ቤተሰብ ይሁኑ። መልካም ጊዜ ሆንላችሁ።